ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያቸውልን፣ በአዳዲስ መረጃዎች ተገናኝተናል። እነዚህ አዳዲስ መረጃዎች አሜሪካ ኒው ጀርሲ ይወስዱናል። እንግዲህ ኒው ጀርሲ ሰማይና ምድር ተጋጥሞባታል የሚሉ መረጃዎች እየወጡ ነው። አንድ 19 ዓመት ወጣት ልጅ ባስነሳው የእሳት አደጋ ነው እንግዲህ ከፍተኛ የሆነ ጉዳት እየደረሰ ያለው ማለት ነው። ሌላው ወደ ሀገረ ቱርክ ይወስደናል። ቱርክ እንግዲህ ውበቷ ረግፏል እያሉ ነው በርካቶች። በጣም ከፍተኛ የሆነ የመሬት መንቀጥቀጥ ገጥሞታል። ይሄ መሬት መቀጥቀጥ ደግሞ ያው ቱርክ ነበር ብዙ ጊዜ እንደምትጠቃ ይታወቃል። እና ማህበረሰቡንም እያስወጡ ነው ያሉት ምክንያቱም ማግኒቲዩዱ ከዚህ በላይ ከፍ ሊል ስለሚችል ብለው በጣም በፍርሃት ነው ያሉት አሁን ያለበትን ሁኔታ እና ውድመቱን እስካሁን ድረስ ያለውን ማለት ነው ለንነግራቸው ወደናል። እንግዲህ እነዚህ ባነሳ ናቸው። በቱርክ ሀገርና እንዲሁም በኒውጀርሲ ከተማ ያላችሁ ሰዎች እግዚአብሔር ከእናንተ ጋር እንዲሆን ልባዊ ምኞታችንን እንገልጽላችኋለን። እንዲሁም ደግሞ እንጸልያለን ስለእናንተ ማለት ነው። እግዚአብሔር ይድረስላችሁ። መረጃውን ከአክሱም ቲዩብ ሆኜ ሮማን ጸጋይ ነኝ ማደርሳችሁ እንደተለመደው እናንተም በሚመጣ መልኩ አዘጋጅቼዋለሁኝ። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው ምንጋብዛችሁ። እንደተለመደው ደግሞ ለሌላም ሰው እንዲደርስ ላይክ፣ ኮመንት፣ ሼር እያደረጋችሁ እስከ መጨረሻ አብራችሁን ዝለቁ። በኒውጀርዚ ግዛት እንግዲህ መሀል ከተማ ውስጥ ነው በ19 ዓመት ወጣት ከጥንቃቄ ጉድለት የተቀሰቀሰ እሳት በከተማ ውስጥ ከፍተኛ ሰደድ እሳት ነው ያስነሳው። የአደጋ በርካታ የንብረት ውድመቶችና አሳዛኝ የሆነ የሰው ልጆች ህይወት መጥፋትን አስከትሏል። የእሳት አደጋው በፍጥነት ተስፋፍቶ የአካባቢው ማህበረሰብ በጭንቀትና ና በጥልቅ ሀዘን ውስጥ ጥሎታል ማለት ነው። የአደጋው መነሻ ከላይ እንዳልኳቸው የ19 ዓመት ወጣት ነው። ሆን ብሎ አይደለም። በርግጥ ግን ከጥንቃቄ ጉድለት ነው እሳቱ የተነሳው። ተጨማሪ መረጃዎች እስካሁን ባይገለጹም የአካባቢው ፖሊስ ና የእሳት አደጋ መከላከያ ክፍል እሳቱ ተወሰነ ከጥንቃቄ ጉድለት የተነሳ መቀስቀሱን የተናገሩት መነሻ ቦታው በመሀል ከተማ የመኖሪያ አካባቢ ውስጥ መሆኑ ነው። ደግሞ ጉዳዩን በጣም የከፋ ያደረገው እሳቱ በፍጥነት ከመነሻ ቦታ ተስፋፍቶ በአቅራቢያ ያሉ መኖሪያ ቤቶችን፣ የንግድ ተቋማትን እና የህዝብ መገልገያዎችን ጎድተዋል። የአካባቢ እሳት አደጋ መከላከያ ክፍል ቢሞክርም እንግዲህ የነፋሱ አቅጣጫ እና በተለይ ደግሞ አሁን ጊዜው ደረቅ የአየር ሁኔታ በመሆኑ እሳቱን በቁጥጥር ስር ማዋል በጣም አስቸጋሪ ሆኖባቸዋል። በዚህ ምክንያት እሳቱ በመሀል ከተማ ሰፊ ክፍል ላይ ተንሰራፍቶ ተጽዕኖ አሳድሯል ማለት ነው። ውድመቶችን ስንመለከት የእሳቱ ተጽዕኖ ከፍተኛ የንብረት ውድመትን አስከትሏል እስካሁን ባለው ማለት ነው። ከዚህ በኋላ ደግሞ ቶሎ መቆጣጠር ካልቻሉ በጣም ከፍተኛ የሆነ ውድመት እንደምታስተናግድ ተነግሯለች ከተማ። በመጀመሪያ ደረጃ የተገመተው መረጃ ስንመለከት የመኖሪያ ቤቶች ከሃምሳ በላይ መኖሪያ ቤቶች ሙሉ በሙሉ አመድ ሆነዋል። ተጨማሪ ደግሞ አንድ መቶ የሚሆኑ ቤቶች በከፊል ጉዳት ደርሶባቸዋል። የንግድ ተቋማትንም ስንመለከት በርካታ ሱቆች፣ ምግብ ቤቶችና እነዚህ ትንንሽ ንግዶች በሳቱ ወደ አመድነት ተቀይረዋል። የህዝብ መገልገያዎችም የህዝብ ቤተ መጽሐፍት እና ሁለት የማህበረሰብ ግዙፍ ማዕከላት ከፍተኛ ጉዳት ደርሶባቸዋል። መሰረተ ልማትም በተለይ ደግሞ የኤሌክትሪክ መስመሮች፣ የመንገድና የትራፊክ መብራቶች እንዳልነበር ሆነዋል። ይህም የአካባቢውን አገልግሎት እና ተግባር እጅግ አስቸጋሪ አድርጎባቸዋል። የንብረት ውድመቱ በእርግጥም ከዚህ በኋላም ከዚህ ሊያሻቅብ ይችላል ቢባልም በአስር ሚሊዮን ዶላር የሚገመት ውድመት ነው እስካሁን የደረሰው እየተባለ ነው ግምቱ ማለት ማለት ነው። ትክክለኛ መጠን ግን አይደለም። የሰው ህይወት መጥፋትንም ስንመለከት እስካሁን በይፋ ከተረጋገጡ መረጃዎች መሰረት የእሳቱ አደጋ በርካታ ሰዎችን ህይወት እንደቀጠፈም የተነገረው የሞቱ ሰዎች በትንሹ 12 ሰዎች በእሳቱ ምክንያት ህይወታቸውን አጥተዋል እየተባለ ነው። ከሞቱት መካከል ደግሞ አሳዛኝ የሚያደርገው ልጆችና አረጋውያን ይገኙበታል። ይህም ማለት እንግዲህ ሮጠው ማምለጥ ያልቻሉ ናቸው የሚሆኑት። የተጎዱ ሰዎችም ከ30 በላይ ናቸው። አይሲ ውስጥ ያሉት በእሳቱ ምክንያት ቃጠሉ የመተንፈሻ አካላቸው ከፍተኛ የሆነ ጉዳት ደርሶባቸዋል። አብዛኞቹ በአካባቢ ሆስፒታሎች ህክምና እየተከታተሉ ነው። ከ200 በላይ ነዋሪዎችም ቤታቸውን ጥለው በመጥፋታቸው ምክንያት ጊዜያዊ መጠለያ እየፈለጉ ነው ያሉት ማለት ነው። የኒው ጀርሲ የእሳት አደጋ መከላከያ ክፍልም ከተለያዩ አካባቢዎች የተደረገ ድጋፍ በማግኘቱ እሳቱን ለመቆጣጠር ሙሉ በሙሉ ለማጥፋትም ጥረት እያደረጉ እንደሆነ ነው እየተነገረ ያለው። ግን ደግሞ ነፋሻማ እንዲሁም ደረቃማ ወቅት ስለሆነ መቆጣጠር በጣም እንደከብዳቸው የተናገሩት አምቡላንስና የህክምና ቡድኖችም በፍጥነት ተጎድተው የተገኙ ሰዎችም ወደ ሆስፒታል እየተጓጓዙ ነው። የፖሊስ አካሎች ነዋሪዎች ወደ ደህና ቦታ በመውሰድ ተሰማርተዋል። እንግዲህ የአካባቢው ማህበረሰብ ድርጅቶች፣ ቀይ መስቀልና ሌሎች በጎ አድራጊዎችም ለተፈናቀሉ ነዋሪዎች ምግብ እና መጠለያ እያቀረቡ ነው። የመንግስት ምላሽም ስናይ የኒውጀርዚ ግዛት ባለስልጣን የአደጋ ጊዜ ሁኔታም በመግለጽ ለተጎዱ ነዋሪዎች የገንዘብ ድጋፍና የመልሶ ግንባታ እርዳታ ለመስጠት ቃል ገብተዋል። በአሁኑ ሰዓት ማለት ነው የአካባቢው ፖሊስም እሳቱን መንስኤውና ተጠያቂነቱን ለማጣራት ምርመራ መጀመሩና ተሳውቋል እንግዲህ፣ የተባለው አሁን እሳቱን ያቀጣጠለው የ19 ዓመት ወጣት በቁጥጥር ስር ውሏል ነው። ነገር ግን ተጨማሪ ዝርዝሮች እስካሁን አልተገለጹም። የህግ እርምጃዎች ሊወሰዱ እንደሚችሉም ተገልጿል። ከላይ ግን በርካቶች እንደሚሉት እንግዲህ መላምት ሲሆን አላወኩኝም፣ ሆን ብሎ አይደለም አንድ ነገር ለማቃጠል አቀጣጥሎ በደንብ ያጠፋው መስሎ ሳያጠፋው እንደሄደ ነው እየተናገሩ ያሉት እና ሆን ተብሎ አደጋ ለማድረስ እንዳልሆነ ነው እየተነገረ ያለው። የፖሊስ ምላሽ ግን እስካሁን ድረስ ምንም ነገር መረጃ አልወጣም ማለት ነው የማል ከተማ ነዋሪዎች በዚህ አሳዛኝ ት ምክንያት ተጽዕኖ በተፈጠረባቸው ቤተሰቦች ዙሪያ ተገኝተው ድጋፍ እያሳዩ ነው። በርካታ የገንዘብ ማሰባሰቢያ መርሃ ግብሮች ተጀምረዋል። የተጎዱትን ለመርዳት የበጎ ፈቃድ ስራዎች በስፋት እየተካሄዱ ነው። የአካባቢው መሪዎችም ማህበረሰቡ በአንድነት ተግባራዊ መሆኑን አድንቀው የአደጋ ለወደፊቱ የእሳት ደህንነት ግንዛቤ እንደሚያሳድግ ነው ተስፋ ያደረጉት ማለት ነው። ይህ አሳዛኝ ክስተት ነው። ለሞቱት ነፍስ ይማር፣ ላሉትም ደግሞ እግዚአብሔር አምላክ መጽናናትን እንዲሰጣቸው ሁላችሁም ከልባችሁ ጸልዩ። አለማችን ላይ እንግዲህ ነገር የተለመደ ሆኗል። ያው ክላይሜት ቼንጅ ነው ብዙ ጊዜ ይሄ ሰደድ እሳት ሌሎችም የተለያዩ ዲዛስተሮችን የሚያስነሳው አሁን ምንም እንኳን ሰው ቢሆንም ይሄ ነገር እያደረገው በአንድ ግለሰብ ምክንያት ቢሆንም የተነሳው ግን አለማችን ከፍተኛ ጭንቅ ውስጥ እንዳለች ይታወቃል። በተለይ ደግሞ ሰደድ እሳት እና ይሄ የበረዶ መቅለጥ፣ ውቅያኖሶች መፍላት፣ ያልተጠበቁ ዝናቦችን በጣም ከፍተኛ የሆነ ውድመት እያስከተሉ ነው ማለት ነው። ለሁላችንም እግዚአብሔር እንዲደርስልን መጸለይ አለብን። ወደ ቀጣዩ መረጃ ስናልፍ ወደ ሀገረ ቱርክ ነው። ደም ቱርክ ደግሞ እጅግ በጣም ዘግናኝ የሆነ የመሬት መንቀጥቀጥ ገጥሟታል። በዚህም በጣም በርካታ የሆኑ ሰዎች እየተሰደዱ እንዳሉ ከተማዋንም ለቀው እየወጡ እንዳሉ ነው እየተነገረ ያለው ማለት ነው። ቱርክን በተመለከተ እንግዲህ በእስያ እና በአውሮፓ መገናኛ ላይ ያለች ሀገር ናት። በተፈጥሮ በተዋ በታሪካዊ ቅርሶቿና ና በተለዋዋጭ ደግሞ ባህሏ ትታወቃለች። ነገር ግን ቱርክ እንደሚታወቀው በተፈጥሮ አደጋዎች፣ በተለይ ደግሞ በመሬት መንቀጥቀጥ ምክንያት ተደጋጋሚ ፈተና ነው የሚገጥማት። የሰሞኑ የመሬት መንቀጥቀጥም እንግዲህ በጣም ፍርሃትን አጭሯል ማለት ነው። ምክንያቱም በ2023 የካቲት ወር ታስታውሱ ከሆነ በቱርክና በሶሪያ ድንበር አካባቢ ተከስቶ ነበር የመሬት መንቀጥቀጥ የአደጋ ብሬክተር ስኬል 7.8 ና ቀጣዩ ደግሞ 7.5 ደረጃ ያለው የመሬት መንቀጥቀጥ ተከስቶ ነበረ። በሺዎች የሚቆጠሩ ህይወትን አጥፍቷል። በሚሊዮኖች የሚቆጠሩ ዶላሮች የሚያወጡ ህንፃዎችን ሰልቅጠዋል ማለት ነው። እና በቱርክ ብቻ ከ500 በላይ ሰዎች ሞተው ነበረ። ከ5775 ህንፃዎች ወደ ፍርስራሽነት ተቀይረዋል። በጋዚያን ቴፕ እና ከካህራማራስ ከተሞች የተከሰተው ይህ አደጋ በተለይ ደግሞ በክረምት ወቅት በመከሰቱ ለስደተኞች፣ ለአካባቢው ነዋሪዎች ከፍተኛ ተግዳሮቶች ፈጥሮ ነበር። እና ቱርክ በተለያዩ የምድር ንጣፍ መስመሮች ላይ የምትገኝ ሀገር ናት። ና ይህም ለመሬት መንቀጥቀጥ ከፍተኛ ተጋላጭነት እንዳላት ነው የሚያሳየው። የ2023 መንቀጥቀጡን ተከትሎ ተጨማሪ ምዝራቶች ተመዝግበው ነበረ። ካስታወሳችሁ በጣም አሰቃቂ አደጋ ነበረ ማለት ነው። እና አሁንም ታዲያ ያንን አደጋ ሰዎች በማስታወስ ነው አሁን በፍርሀት ያሉት ማለት ነው። ቱርክ በታሪኳ በጣም በርካታ የሆኑ አስከፊ የመሬት መንቀጥቀጦችን አስተናግዳለች። እንግዲህ ይህም በሰው ህይወትም በኢኮኖሚም ከፍተኛ የሆነ ጋን አስከፍሏታል። ዝርዝሮቹንም ስናይ በ1939 የኤርዚንጃን መንቀጥቀጥ በሬክተር ስኬል 7.8 ደረጃ ነው፣ ከ30 ሺህ ሰዎች በላይ ነው የገደለባት፣ በሺዎች የሚቆጠሩ ህንፃዎችን አፍርሷል። የኢኮኖሚ ጉዳቱም በዘመኑ ወጪ እንግዲህ በሚሊዮን ዶላሮች የሚገመት ነበረ። በ1999 ም የኢዝሚር መንቀጥቀጥ ነው፣ በሬክተር ስኬል 7.2 ነበረ፣ ከ17 ሺህ ሰዎች በላይ ገድሏል። በኢስታንቡል አካባቢ ከፍተኛ ውድመትን አስከትሎ ነበረ። የዚህ አደጋ ኢኮኖሚያዊ ውድ ወደ 20 ሚሊዮን ዶላር በወቅቱ ተገምቶ ነበረ። በዚህ የመሬት መንቀጥቀጥ ምክንያትም ቱርክ የግንባታ ደንቦችን ለማሻሻል ተገዳለች ማለት ነው። የ2011ንም ስንመለከት በአመዛኙ የተሻለ ነው ማለት ይቻላል። የቫን መንቀጥቀጥ ነው፣ በምስራቃዊ ቱርክ ነው። ከ500 በላይ ሰዎችን የገደለው በቢሊዮን ዶላሮች የሚቆጠር ጉዳት ያደረሰው ማለት ነውና፣ እንግዲህ እነዚህ አደጋዎች ምንድነው የፈጠሩት? በህዝቡ ላይ የስነ ልቦና ጉዳትን አስከትሏል በጣም ማለት ነውና፣ የመሰረተ ልማት ውድመት ኢኮኖሚ ቀውስን አስከትሏል። በተለይ ደግሞ 1999 መንቀጥቀጡ ቱርክን የአደጋ መከላከል ስርዓቷ እንታሻሸል ያስገደዳት ማለት ነው። እና አሁንም ተግዳሮት የሉባትም ማለት አይቻልም። አሁን መሬት ሰሞኑን እየተንቀጠቀጠ ነው። ከትላንት በስቲያ ጀምሮ ከትንሽ ነው የጀመረው፣ ግን አሁን በጣም ከፍ እያለ ነው ያለው። በዚህም በጣም በርካቶች ፈርተዋል ማለት ነው። ከዚህ በፊት በጣም በርካታ ሺ ህዝቦች ስላለቁና ቢሊዮን ዶላሮችም ለውድመት እንደተዳረጉ ስለሚታወቅ በጣም በርካቶች ፈርተዋል። አሁን ሰሞኑን በጀመረው የቱርክ የመሬት መንቀጥቀጥ ማለት ነው ከፍ እያለ ነው ማግኒቲውዱ ማለት ነው ሬክተር ስኬል ያለው በአፕሪል 23 ነው የጀመረው በፈረንጆች 205 በኢስታንቡል አቅራቢያ በማርማራ ባህር ውስጥ በሬክተር ስኬል 6.2 መጠን ያለው ከፍተኛ የመሬት መንቀጥቀጥ ነው በአሁኑ ሰዓት የተከሰተው፣ በዚህ ሳምንት ማለት ነው። ይሄ የመሬት መንቀጥቀጥ በከተማ ውስጥ ከፍተኛ ፍርሃትን ፈጥሯል። እንግዲህ ሀበሾችም አሉ እዛ በርካታ ኢትዮጵያውያን ኤርትራውያን፣ በጣም በርካታዎች ናቸው እዛ ያሉት። እነሱም በማህበራዊ ሚዲያ ላይ ወጥተው ያለውን ሁኔታ እያስረዱና አንዳንዶቹ እንደውም ወደ ሌላ የእርዳታ ተቋም ሁሉ እየሄዱ ነው ያሉት በፍርሀት ማለት ነው። ይሄ የመሬት መንቀጥቀጥ ከተማ ውስጥ ከፍተኛ ፍርሃትን ፈጥሯል እንዳጠቃላይ ማለት ነው። በተከታታይ ከ50 በላይ ተጨማሪ ንዝረቶችን ወይ ደግሞ እነሱ እንደሚሉት አፍተር ሾክ የተመዘገቡ ንዝረቶች አሉ። በጣም ኃይለኛው በ59 መጠን ነው። ይህ በቅርብ ዓመታት ውስጥ ኢስታንቡልን የመታ ከፍተኛ የመሬት መንቀጥቀጦች አንዱ ሆኗል ማለት ነው። እንግዲህ ጉዳቱን ስንመለከት ቢያንስ ወደ 151 ሰዎች በፍርሃት ምክንያት ከህንፃ በመዝለል ወይ ደግሞ በመሸሽ ጉዳት ደርሶባቸዋል። ነገር ግን ከባድ ጉዳት እንደተመዘገበ እያየው አይደለም። መረጃውን በ በፋቲሃ አውራጃ ውስጥም አንድ ከጥቅም ውጭ የሆነ ህንፃ ነው የፈረሰው። ነገር ግን የመኖሪያ ህንፃዎች ላይ ከፍተኛ መዋቅራዊ የሆነ ጉዳት አልተከሰተም እየተባለ ነው ያለው። ብዙ ነዋሪዎች በፍርሃት ከህንፃዎቻቸው ወጥተው ወደ ፓርኮች፣ የትምህርት ቤት ግቢዎች፣ ወደ ክፍት ቦታዎች ነው እየተሰባሰቡ ያሉት። ኢትዮጵያውያንን ኤርትራውያንን ጨምሮ በጣም በርካታ ስደተኞች የሀገሩ ዜጋን ብቻ ሳይሆኑ አንድ ላይ ሆነዋል ማለት ነው። አንዳንዶች ድንኳን ተክለዋል። ሌሊቱን ከቤት ውጭ ለመቆየት ነው የመረጡት። ተጨማሪ የሆኑ ንዝረቶችና የመሬት መንቀጥቀጦቹን በመፍራት ማለት ነው እንደ ሌላ ኡጃር ያሉ ነዋሪዎች ከፍተኛ መናወጥ እንደተሰማቸው ገልጸዋል። እነዚህ ሰዎች በማህበራዊ ሚዲያ ላይ ወጥተው የ2023 ከባድ የመሬት መንቀጥቀጡን ትዝታ ስላስነሳባቸው እንደውም በዚህ የመሬት መንቀጥቀጥ ቤተሰቦቻቸውን ሀብት ንብረታቸውን ያጡ ሰዎች እንደ አዲስ ሀዘናቸው ተቀስቅሶ ታይተዋል በማህበራዊ ሚዲያ ላይ። የቱርኪ አደጋና የድንገተኛ አደጋ አስተዳደር ኤጀንሲም ኤኤፍኤዲ የሚባለው በምህፃረ ቃሉ በመስኩ ምርመራ ጀምሯል ማለት ነውና የትራንስፖርት መሰረተ ልማቶች አውራ ጎዳናዎች፣ አውሮፕላን ማረፊያዎች ባቡሮች ላይ ወዘተ ጉዳት እንዳልደረሰ ነው እየተነገረ ያለው። እንግዲህ በኢስታንቡል ትምህርት ቤቶች በአፕሪል 24 ና 25 ተዘግተው ብለዋል። ክፍት ቦታዎች ደህንነቱ የተጠበቀ መገኛ ሆነው እየተዘጋጁ ነው ማለት ነው። ይሄ ግንባታ ምናምን የሌለባቸው ለጥ ያሉ ሜዳዎች ላይ ማለት ነው። ፕሬዚዳንት ረሲድ ጣይብ ኤርዶጋንም ለጊዜው ከፍተኛ ችግር እንዳልተከሰተ ነው አሁን እየገለጹ ያሉት። ለተጨማሪ ንዝረቶች ግን ዝግጁ መሆን እንደሚገባ በአጽንኦት አሳስበዋል። ይህ የመሬት መንቀጥቀጥ እንግዲህ በ2023 የካቲት ደቡባዊ ቱርክ የተከሰተው ከፍተኛ መንቀጥቀጥ 7.8 መጠን ሬክተር ስኬል ማለት ነው። ከ53 ሺህ በላይ ሰዎችን የገደለ ነው እና ይህንን ትዝታ አስነስቶ በጣም በርካቶች እንደውም በማህበራዊ ሚዲያ ወጥተው እያለቀሱ ጸልዩልን እያሉ እየተናገሩ ነው። ይሄ በጣም ልብ የሚነካ ሆኖ ነው እኔ በግሌ ያገኘሁት። እግዚአብሔር አለሁ ይበላቸው። መድኃኔለም ስለ ኃጢአታችን ስለ መተላለፋችን ይቅር ይበለን። ይህም እንግዲህ ይሄ መሬት መንቀጥቀጥ በኢስታንቡል ነዋሪዎች ላይ ከፍተኛ ፍርሃትን ፈጥሯል። በእነሱም ብቻ ሳይሆን ወዳጅ ሀገራትም እንዲሁም እዛ ቤተሰብ ያላቸው ሰዎችን በመለው ዓለም በሚባል ደረጃ ይህ የተፈጥሮ አደጋ ሲደርስ ሁላችንንም ልብ የሚያርድ ነው። እግዚአብሔር ለተጨነቁ ሁሉ እንዲደርስላቸው ከልባችን መጸለይ አለብን እና እንደ ሴልቫ ዴሚራልድ ያሉ ነዋሪዎች የመሬት መንቀጥቀጥ የበለጠ ኃይለኛ የመሬት መንቀጥቀጥ ሊከሰትበት ይችላል ተብሏል ማለት ነው። ይህ ከፍተኛ ስጋትን ደቀኗል። ብዙዎች የመሬት መንቀጥቀጥ ገና ስሜቱ በጀመረ ሰዓት ቦርሳ ሻንጣ አዘጋጅተው ከቤታቸው አስፈላጊ እቃዎችን ይዘው ይወጡ እንዳሉ ነው። እስካሁንም ያሉ መረጃዎች የሚያሳዩት እንግዲህ ኢስታንቡል በሰሜን አናቶያ ስንጥቅ ኖርዝ አናቶሊያን ፎልት ላይ የሚገኝ የመሬት መንቀጥቀጥ የተነሳ ከፍተኛ ተጋላጭነት ያላት አካባቢ ናት ማለት ነው። ስለዚህ እንግዲህ ይሄ መረጃ እስከተጠናከረበት ጊዜ ድረስ በጣም የከፋ አደጋ አልደረሰም። ነገር ግን ከፍተኛ የሆነ ስጋት እንዳለ መንግስትም አስጠንቅቋል ማለት ነው። ለተጨነቁ ሁሉ እግዚአብሔር እንዲደርስላቸው ሁላችሁም ከልባችሁ መጸለይ ይገባል ብዬ አስባለሁ። አብራችሁ ስለነበራችሁ እጅጋ አርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸርስ ቆዩልን።